ሰላም ሰላም፣ እንዴት ቆያችሁ? በዛሬው ቪዲዮችን የምናየው እንዴት አድርገን ፑሊን ዲዛይን እንደምናደርግ እናያለን። ባለ አንድ አንድ ቤልት የሚዝ ፑሊ ባለሁለት፣ ባለ ሶስት ፑሊ እንዴት አድርገን ዲዛይን እንደምናደርግ የምናይ ይሆናል። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሮ ወደ ቪዲዮው እንሄዳለን። የመጀመሪያ የምናደርገው ሶሊድ ወርክ ሶፍትዌራችን እንከፍታለን ማለት ነው። እንደዚህ ፓርት ድሮይንግ ይላል፣ አሴምብል መድረግ ያለ የድሮይንግ አለ። ስለዚህ ፓርት ምትለውን ነካና ችን ኦኬ እንላታለን ማለት ነው። ከዛ ይሄን ወኪ ያደረግን ይሄን ይመስላል። እንትኑ ይሄን ይመስላል። ፊቸሩ ፊት ለፊት የምታዩት ይሄን ይመስላል። ከዛ ይሄ ፍሮንት የሚለውን ነካና ባለ አንድ ዲዛይን መጀመሪያ እንዴት እንደምንሰራ እናያለን ያለን። ከዛ ባለ ሁለት ቪዲዮን እያደረግን እንሰራለን ማለት ነው። ስለዚህ እቺ ኖርማል እናደርጋት እና እስከች የሚለው ላይ ገብተን እዚህ ጋር ሰርክል እንመርጣለን ሰርክል እንመርጠን በተፈለገው እንትን ዲዛይን መሰረት እንደዚህ አድርገን እንደዚህ አድርገን አራቱን እንትን ሰርክሎች እንሰራለን ማለት ነው። ከዛ በኋላ ስማርት ዳይሜሽን እንገባና ይሄን እንሰጣለን ማለት ነው። ይሄ ባለ አርባ ይሄን ሰላሳ ሶስት ብናደርገው ይሄን አስር ብናደርገው ውስጠኛዋን ሆሏ ሆል የምትሆንበትን ስድስት ነጥብ ሁለት አምስት በዚህ ይሄን ይሄን የመሰለ ፑሊ እንስራ ብለን ካሰብን እንደዚህ እናደርግና ስፔሲፊክ ዳይሜንሽናቸውን ከሰጠን በኋላ ፊቸር እንገባለን። ፊቸር ገብተን ኤክስትሩድ ቦስ ኤንድ ቤዝ የሚለውን እነቃለን። ይሄን ክሊክ እናደርግና እቺን የውጨኛዋን አርባዋን የውጨኛዋን ክሊክ እናደርጋታለን። ከዛ እዚ ጋ ዳይሜንሽኑን እንሰጣለን። ምን ያክል ነው ስፋቱ ይላል። እዚህ አስራ አምስት እንለዋለን ማለት ነው። አስራ አምስት እናደርግ ኤክስትሩድ ይሄን ከፈለግን ወደዛኛው እንድሄድ ከፈለግን ወደዚህኛው እንደፈለግን ማድረግ እንችላለን። ኦኬ እንላለን ማለት ነው። ይሄ እንደዚህ ከሰራነ በኋላ የመጀመሪያው እንትኑ ይሄ ነው። ከዛ በኋላ አሁን ግሩቭ አሉ ግሩቮችን እንዴት አድርገን እንደምናወጣ እናያለን ማለት ነው። እዚች ጋር ቦስ የምትለውን መጣና ስኬች እንላታለን። እስከች ብለን እናበራትና የውስኬቹ እንትኑ እንዲታይ እናደርጋለን ማለት ነው። ከዛ በኋላ እዚህ ስኬች ብለን ይሄን ከነካን በኋላ ኤክስትሩድ ከት የምትላለች እሷን ክሊክ እናረጋታለን። መጀመሪያዋን እና እቺ ሁለተኛዋን ላይን ሁለቶች እንነካለን ማለት ነው። ከዛ እንደዚህ ያዛር ገንዘቦር ስናደርገው ቀስቱ ወደ ውጭ ነው። ስለዚህ እቺን ቀስቱን ወደ ውስጥ ስለሆነ የምንፈልገው ወደ ውስጥ እናደርጋለን። ስሩ ሆል የምትለውን ብላይንድ እንድንላታ እና ይሄን ምን ያክል ቲክነስ ነው የምትፈልጉ ይለናል። ይሄን ቲክነሱ የምንፈልገው አምስት ነው እንዲገባለን የምንፈልገው ስለዚህ እንደዚህ ዘወር ስታደርጉት ይሄ ወደ ውጭ አይደለ? እቺ ቀስቷን እንደዚህ አድርገን ወደ ውስጥ እናደርገዋለን ማለት ነው። ከዛ እንደዚህ ስናደርገው ይሄን ቅርጽ ይይዝልናል ማለት ነው። ከዚሁ ላይ እንዳለ፣ እዚሁ ላይ እንዳለ ፊቱን ዞር እናደርግና እቺ ስከች ምትለውኔ ቅድሟ እንነካታለን ማለት ነው። ከነካን በኋላ ኤክስትሩድ ከት እንላለን ዳግም። ከዛ እቺንና እችን ላይ እንነካለታለን። ከዛ እንደዚህ ያዝ አድርገን ዘወር እናደርገዋለን። ይሄ ወደ ውስጥ ነው ግን ከዚህ ጋር እንመጣና ምን እንልናለን፣ እቺ ስኬች ፕሌን የምትለውን ክሊክ እናረጋትና ሰርፌስ ፕሌን እንለዋለን ማለት ነው። በየትኛው ፕሌን ላድርግላችሁ ይላል። ይሄን ክሊክ እናደርግለታለን ማለት ነው። ይሄኛውን ፕሌን የዚህኛውን ማለት ነው ስንነካለት፣ ይሄን እንደዚህ ራይት እንለዋለን። ይሄው በዚህም በዚህም እንደዚህ አድርጎ ሰራለን ማለት ነው። ስኬችን በመነካት ብቻ አሁንም እስከችን እንደዚህ ክሊክ እናደርግና ስኬችን ክሊክ እናደረግና ይሄን ኤክስትሩድ ከት እንላለን። የትኛውን ሲለን እችን ስድስት ነጥብ አምስቷን ክሊክ እናደረግላታለን። እንደዚህ እነጋታለን ላይኗን ማለት ነው። ከዛ ብላይንድ ብለን ይሄን ስሩ ሆል ስንለው እንደዚህ አድርጎ ይነደልናል ማለት ነው። በስድስት ነጥብ አምስት እንደዚ አድርገ እነደልናት ማለት ነው። እዚሁ ላይ እንዳለ ራይት ክሊክ እናደረግና ኖርማል እናደረገዋለን። ከዛ እዚህ ጋር ገብተን ሴንተር ላይን እንላለን። ሴንተር ላይን ገብተን እዚሽ ጋ ወደዚች ሴንተር ላይን እናሰምራለን ማለት ነው። ከዛ በኋላ አሁንም እንገባና ሴንተር ላይን ብለን እችን ከዚች ወደዚች ሴንተር ላይን ግማሹን ማስመር ትችላላችሁ፣ ሙሉ ማስመር ትችላላችሁ። ከዛ ላይን እንገባና ከዚች ወደዚች ወደዚህ ብለን እናዘዋለን ማለት ነው። ከዛ በኋላ ስማርት ዳይሜሽን ነው ምንሰጥ። ከዚህ ወደዚህ ስንት ነው? ይሄ አራት ሎን ራይት እንላለን ከዚህ ወደዚህ ስንት ነው ይሄንም አራት እንላለን ከዛ በኋላችን አንግሏን ስንት ናት አንግሉ አንግሉን እንደዚህ አድርገን ዘጠና ዲግሪ እናደርጋለን ቪ ነው የምንሰራው ቪ እንትን ነው የምንሰራው ማለት ነው ቪ ቤልት ነው የምንሰራው ግሩቡ ቪ ነው ከዛ ይሄን ካደረግን በኋላ ራይት እንልና እዚህ ጋር መጠን እዚህ ሪቮልቭድ ከት ነው የምንለው ሪቮልቭድ ከት ሪቮልቭድ ከት እንለዋለን። እስከ ይችላል። ይሄን የስ እንለዋለን። ከዛ ይሄው አክሲስ ኦፍ ሪቮሉሽን ይላል። ይሄ አክሲሱ ወደ የት ነው እንደዚህ ነው የሚዞረው ወይስ እንደዚህ ነው የሚዞረው የሚለውን አክሲሱን። ስለዚህ እኛ የምንፈልገው ይሄኛውን ስለሆነ ይሄን ስነካለት ይሄው እንደዚህ አድርጎ እንትሙን ይቀሰታናል ማለት። ራይት ስንለው ይሄው እንደዚህ ያለ እንትን ይሰጠናል ማለት ነው። ይሄ ባለ አንድ ቤልት አንድ ቤልት ብቻ የሚይዝ ፑሊ ነው። ባለ ሁለቱን ውስጥ እንዴት አድርገን እንሰራለን የሚለውን ደግሞ እናያለን ማለት ነው። ይሄን ቀለም መቀባት ከፈለጋችሁ እዚህ ጋር ትገቡና እዚህ ጋር ብረቱን መምረጥ ትችላላችሁ። ሙሉውን እንደዚህ አድርጋችሁ ይሄ እንደዚህ አድርጋችሁ ቀለም ገብታችሁ የስ ትሉታ አላችሁ ማለት ነው። እንደዚህ ይሄን ይመስል ባለ አንድ ቤልት እንደዚህ አድርገን እንሰራለን ማለት ነው። ባለ ሁለቱን እንዴት አድርገን እንሰራለን የሚለውን ደግሞ አሁን የምናይ ይሆናል ማለት ነው። ከዛ እንደ አዲስ እዚሽ ጋር እንገባና ክሊክ ብለን ኒው ምትላለች እሷን ክሊክ እናረጋታለን። ከዛ ኦኬ ብለን እንጀምራለን ማለት ነው። እዚህ ጋር ስንጀምር ፍሮንት እንልና ኖርማል እናደርጋለን። ከዛ ካረግን በኋላ ስኬች ገብተን ሴንተር ላይን መጀመሪያ ሴንተር ላይን እናሰምራለን ማለት ነው። ሴንተር ላይን እንደዚህ አድርገን ቀጥ አድርገን እናሰምራለን። ሴንተር ላይን ከዛ ካሰመርን በኋላ ላይን ላይ እንገባና ከዚህ ወደዚህ የተወሰነ እንሄዳለን። ከዛ ይችን ቪዋን ወደዚ ወደዚህ ይመጣና እንደዚህ አድርገን ከዛ ወደዚህ ይመጣና ይችን እንደዚህ አድርገን ወደዚህ ግጥም መዝሽ ከንት ማጋ ይሄን ካደረግን በኋላ ዳይሜንሽን ብቻ ነው የምንሰጠው ማለት ነው። ዳይሜንሽን ስንሰጥ እዚህ ጋር ስማርት ዳይሜንሽን እንልና ይሄን መጀመሪያ እንሰጣለን። ይሄ ስንት ነው? ሀያ አርገን እንስራው። ይሄን ሀያ አርገን እንስራው። ይሄን ሀያ ከዚህ እስከዚህ ያለውን ደግሞ አርባ አርገን እንስራው። ከዚህ እስከዚህ ያለውም አርባ ነው። ከዛ ይሄ አንግሉን እንደዚህ አድርገን አንግሉን እንሰጣለን። ከዚህ እስከዚህ ያለውን አንግል ይሄንም ዘጠና ዲግሪ እናደርገዋለን። መጀመሪያ አንግሉን ከመስጠታችን በፊት እችን ዳይሜንሽኗን እንስጣት። ከዚህ እስከዚህ ያለውን እንሰጣለን። ዳይሜንሽን ማለት ከዚህ እስከዚህ ያለውን እንደዚህ አድርገን ይሄን ስንት እንላለን? ሁለት ግሮቡ ባለ አራት ቢሆን ከዚህ እስከዚህ ያለውን ይሄን ባለ አራት እናደርገዋለን። ከዛ በኋላ ከዚህ እስከዚህ ያለችውን ይቺን ዘጠና ዲግሪ እናደርጋለን ከዛ ከዚህ ፖይንት እስከዚህ ፖይንት ያለውን እንሰጣለን ሰላሳ ሶስት በቃ ይህን ስንሰጠው ይሄው ተስተካከለ ማለት ነው። አሁን ይሄ ያለ ጨርሰናል ማለት ነው። እዚህ ጋር ምን እናደርጋለን? ሚረር እናደርጋለን። ይሄ ባለ አንድ ነው። አሁን የሰራ ነው ሚረር እናደርጋለን። ሚረር እንዴት አድርገን እናደርጋለን? እዚህ ጋር ሚረር ኢንቲቲ እምትላለች እችን፣ ኦኬ እንላታለን ከዛ እዚህ ጋር ኢንቲቲቱ ሚረር ሚረር ማድረግ የምትፈልገውን ነገር እንትን አድርግ ነው የሚል። ይሄን እንደዚህ አድርገን ራይት ክሊክን ተጭነን እንደዚህ ልብስ እናድርጓል እንደዚህ ይላል። ከዛ ሚረር አባውት የምትለውን ክሊክ እናረጋትና ሴንተር ላይ ኗን ክሊክ ማድረግ ነው። ከዛ በኋላ ይሄን ራይት ስንለው ይኸው ሚረር አደረገልን ማለት ነው። ይሄን እዚሁ ላይ እንዳለ ዝም ብላችሁ ራይት ትሉታላችሁ። ቻት። ስለዚህ እዚሁ ላይ እንዳለ የት ትገባላችሁ? እዚጋ ሪቮልቭድ የሚለው ላይ እንሄዳለን ማለት ነው። ሪቮልቭድ የሚለው ላይ ክሊክ እናደርግና ይሄን አክሲሱን እንመርጥለታለን ይሄው እችን አክሲስ ማለት ነው። እንደዚህ ስናደርግለት እንደዚህ አድርጎ ያመጣልናል። ቻት ባለ ሁለት እንዴት አድርገን እንደምንሰራ ያው እንደዚህ አድርገን እንሰራለን። ከዛ በኋላ ይሄን እንደ ቅድሙ እንደ አንዱ አይነት እንትን እንዲኖረው ከፈለጋችሁ እዚህ ጋር ሰርክል ላይ ትገቡና ሰርክል ብላችሁ ይሄን እንደዚህ እንደዚህ ታደርጉና ከዛ ስማርት ዳይሜንሽን ብላችሁ ይሄን 33 በ2 ሲታጠስ እንትሮ 66 ይሄን 66 ታደርጉታላችሁ ይሄን 20 ይሄን 20 ያው ማድረግ እስከፈለጋችሁት ማለት ነው ዞሮ። ከዛ በኋላ ይሄን እንደዚህ እናደርግና እዚሽ ጋር ፊቸር እንገባና ኤክስትሩድ ከት እንለዋለን። ኤክስትሩድ ከት ከዛ በኋላ ይሄን እንደዚህ ያደርግልናል። እንደዚህ ያደርግልና ምን ያክል ነው ይላል። ይሄ ስሩ ሆል ስላለ ነው ብላይንድ እንለዋለን። ከዛ ምን ያክል እንዲገባ ነው የምፈልግ ነው አምስት ነው። ቅድም የሰጠ ነው። የቅድሟን አይነት ነው የምንሰራው አምስት እንለዋለን። ከስቱ ወደዛ ያመለክታል። ይሄው እንደዚህ አርገን መስጠት እንችላለን ማለት ነው። ይሄንም በተመሳሳይ እንደዚሁ አርገን መስጠት ነው። ይሄን ሰርክል ብለን ይሄን አንድ ሰርክል ይሄን አንድ ሰርክል እንሰጣለን። ከዛ ስማርት ዳይሜንሽን ገብተን ይሄን እንደ ቅድሙ ስልሳ ስድስት እንለዋለን። በምትፈልጉት ዳይሜንሽን ነው እንትን በተሰጣችሁት ማለት ነው የምትሰሩት። ይሄኛውን ሀያ እናደርግ እና ራይት እንላለን። ከዛ ራይት ብለን ፊቸርስ የሚለው ላይ ገብተን ኤክስትሩድከት ነው የምንለው። ይሄ ቀስቱ ወደ ውስጥ ያመለክታል። ከዛ ሀያ አምስት ነው እዚህ ጋር ብላይ እንድ ብለንዋል። ራይት እንለዋለን ማለት ነው ይሄ ከዛ እችንም እንደዚህ አድርገን ኖርማል እናደርጋት ና ሰርክል እንሰራለን ሆሏን ደሞ ሆሏን ባለ ስንት ስንት እናድርገን? ሆሏ ባለ ስንት ትሆን ነው? ከዛ በኋላ ይሄን ስማርት ዳይሜንሽን ብለን ይሄን እንሰጠዋለን ማለት ነው። ይሄን ስማርት ዳይሜንሽን ብለን ስንት እንሰጠዋለን? ባላ አስር ቢሆን ለምሳሌ ሆሉ ባላ አስር ከሆነ አስር ብለን ኢንተር እንለዋለን ማለት ነው። እዛ ፊቸር እንገባና ኤክስትሩድ ከት እንለዋለን? ይሄ ኤክስትሩድ ከት እንለዋለን። ይሄን ምን እንለዋለን? ዛ በኋላ ስሩ ሆል እንለዋለን። ዛ ኦኬ እንለዋለን ማለት ነው። ይሄው እንደዚህ አድርገን ቪ ቤልት ሚዝልነብ ሁለት ፑሊ ባንድ ስንሰራ እንደዚህ አድርገን ባንድ እንሰራለን። ሆሉ ምንም ተዘጋጀለት ማለት ነው። ስለዚህ ይሄን ይመስላልኝ። አሁን ደግሞ ማሳያችሁ 3ን ደግሞ 3 እንዴት አድርገን እንሰራለን ባንዴ ነው። 3 ባንዴ በዩ ዩ በሆነ ይሄ ቪ ቅርጽ ነው። ይሄ የምታዩት ይሄ ቪ ቅርጽ ነው። ብቻ ቪ ቅርጽ ነው። እንደገና ዩ በዩ ቅርጽ ደግሞ ባለ ሶስቱን ደግሞ ሰርቼ ላሳያችሁ ማለት ነው። እዚ ጋ እንገባና ኒው እንለዋለን። ፓርት ድሮይንግ ብለን ይሄን ራይት እናደርጋለን ማለት ነው። ከዛ እዚ ጋ እንመጣና ፍሮንት ብለን ኖርማል እናደርጋለን። ከዛ እስከችንልና ሴንተር ላይን መጀመሪያ ሴንተር ላይን እናሰምራለን ማለት ነው። እዚህ ጋር ሴንተር ላይን እናሰምራለን። ከዛ ላይን ላይን እንገባና ከዚች እንጀምርና ወደዚህ እንሄዳለን፣ ወደዚች እንሄዳለን፣ ወደዚህ እንሄዳለን። እንደዚህ እንደዚህ እያደረግን ይሄን ይመስላል። እንደዚህ አድርገን ራይት ንልና ይችን ጉትት አድርገን እዚህ ጋር ላይ እናደርጋታለን። ከዛ አንድ ሁለት ሶስት ማለት ነው። አሁን ይህን ስማርት ዳይሜንሽን እንሰጣለን ማለት ነው። እንደዚህ አድርገን ይህን ዳይሜንሽን እንሰጣለን። ስማርት ዳይሜንሽን እንገባና ከዚህ እስከዚህ ስንት ነው? እዚህ እስከዚህ አስር እንለዋለን። ከዚህ እስከዚህ ሀምሳ ሀምሳ ከዚህ እስከዚህም አስር እናደርጋለን። ከዚች እስከዚች አምስት አምስት ሚያንስ ከሆነ ሰባት ላርጋት ሰባት አው ግሩ፣ በተሰጣችሁ መሰረት እንደዚህ ሰባት አደረግን ማለት ነው። ከዛ በኋላ ይሄን አንድ ዳይሜንሽን ሰጠናል። ከዚህ በኋላ ይሄን እንይዝና ክሊክ እናደርገዋለን። ከዳይሜንሽን እንወጣና ይሄን መጠን ክሊክ እናደርገዋለን። ኮንትሮልን ተጭነን እንይዝና ከላይ ያለውን ክሊክ እናደርገዋለን። አሁንም ከላይ ያለውን እንሄድ እና ክሊክ ከላይ ያለውን እንሄድና ክሊክ እናደርጋለን። ከዛ ምን ይመጣል? ይሄ ኢኳል ሚል ይመጣልናል። እዛ ኢኳል እንለዋለን። እኩል አደረገልን ማለት። ከዛ በኋላ አሁን ደግሞ እቺን እዚሽ ጋር መጣና ኢኳል ብለናል። ከዛ እዚሽ ጋር መጣና ክሊክ እናደርጋለን። እቺን ክሊክ እናደርግና ኦኬ ኮንትሮል እንጫን እና ይሄን ክሊክ ይሄንም ክሊክ እናደርጋለን። ከዛ በኋላ ይሄ ኢኳል እሚላለ ኢኳል እናደርጋለን ማለት ነው። እኩል ሆነልን ይሄ። ከዛ ደግሞ ራይት እንልና መስመሩን ደግሞ እቺን፣ እቺን ራይት ከነና ኮንትሮል እንይዝና እቺንም እናደርግና ምንለዋለን? ቨርቲካል አየው፣ ስትሬት እንዲያደርግልን ማለት ነው። እዛ ስትሬት ሙሉ ሆነልን ማለት ነው። ስለዚህ አሁን ጨርሰናል ማለት ነው። ሁሉን ነገር አስተካክለን ጨርሰናል። እንዴት ባለሶስቱን እንዴት እንደምንሰራ አሳያችዋለሁ ማለት ነው። ስለዚህ ይሄን አሁን እንደዚህ አድርገን ከጨረስን በኋላ ይሄን ራይት እንላለን። ራይት ካደረግን በኋላ ይሄን ይመስላል ማለት ነው። ይሄው እኩል አድርገናል። ይሄን ይመስላል ማለት ነው። ከዛ በኋላ እዚህ ጋር እንመጣና ፊቸር ብለን ሪቮልቭድ ነው የምንለው ሪቮልቭ ብድን እንለው እና የትኛውን አክሲስ ይለናል። አክሲሱን እንደዚህ አድርገን እንመርጥለታለን ማለት ነው። አክሲሱን እንደዚህ አድርገን ስንመርጥለት ይህን እንደዚህ አድርገን ይሰጠናል ማለት ነው። ስለዚህ ይው እንደዚህ አድርገን በቤልታችሁ ቲክነስ ማድረግ ትችላላችሁ። እንትኑን ይው እንደዚህ አድርገን ባለ ሶስት ሰራን ማለት ነው። ይህን አሁን ሆል ምናምን ለማድረግ ከፈለጋችሁ ወይም እንደ ቅድሞች ማድረግ ከፈለጋችሁ ይህን እዚህ ጋር እንደ ቅድሞ ማድረግ ነው። ፑሊያችን ሄክሳገናል ከሆነ ይሄን እንዴት አድርገን ሄክሳገናል እናደርጋለን የሚለውን በዚሁ ላሳያችሁ። ይሄን በሄክሳገናል ልስራው ማለት ነው። እዚህ ጋር መጠን ይ ሄክሳገናል የምትለውን እንመርጥና እንደዚህ አድርገን ክሊክ እናደርጋለን። ከዛ ድረው ካደረግን በኋላ ይሄን አንዱን ላይን ክሊክ እናደርግና ቨርቲካል እንለዋለን። ከዛ በኋላ ስማርት ዳይሜንሽን ገብተን ምን ያክል ነው የምንሰጠው ነው በባለ አርባ እንትን ከሆነ ባለ ሰላሳ ከሆነ ሻፍታችን ሰላሳ እንለዋለን። ከዛ በኋላ እችን ዞር አድርጋት እና እዚህ ጋር መጠን ፊቸር ብለን ኤክስትሩድ ካት እንለዋለን ማለት ነው። ከዛ በኋላ ይህን ስሩ ሆል እንለዋለን። ከዛ በኋላ እራይት እንለዋለን ማለት ነው። እንደዚህ አድርጎ ባለ ሄክሳገናል ከሆነም እንደዚህ አድርገን መስራት እንችላለን ማለት ነው። እንደዚህ አድርገን መስራት እንችላለን። ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ የምታደርጉበት ሰዓት እስካሁን ሰዓት ቆይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ የምታደርጉበት ሰዓት ነው። ሌላ በተጨማሪ እንድሰራላችሁ የምትፈልጉት ኮንተንት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬው ፑሊ እንዴት እንደሚሰራ ባለ አንድ ባለ ሁለት ባለ ሶስት እንደሚሰራ አይተናል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸርን ሰንበት።